ሰላም እንዴት ናችሁ? ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ተመልካቾቻችን የሰዓቱን የቤተ እምነቱን መረጃዎችን ይዘን ወደ እናንተ ቀርበናል። ተከታተሉ።

በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምዕራብ ክልል ከሰበታ ሙሉ ወንጌል አጥቢያ ቤተክርስቲያን ጋር በመተባበር የወንጌል ስርጭት ተካሄደ። ሰኔ 3 ና 4 2017 ዓ ም በሰበታ ከተማና ዙሪያውን የክልሉ ሶስት ክላስተር በመቀናጀት 46 ወገኖች የተሳተፉበት የወንጌል ስርጭት ተከናውነዋል። ወንጌልን አንድ ለአንድ የሰሙ 2441 ሰዎች ሲሆኑ፣ 95 ወገኖች ንስሐ በመግባት ጌታን ተቀብለዋል። 24 ሰዎች ቀጠሮ የሰጡ ሲሆን ባጠቃላ

በአጠቃላይ በጀማ ወንጌል ስብከት 5500 ወገኖች ወንጌል መስማታቸውን ታውቋል። አዘጋጆቹ ይህ ወንጌል ስርጭት ስራ ተግዳሮትና ሰልፍ ውስጥ የተከናወነ መሆኑን በመግለጽ ጌታ በብዙ ጸጋ እንደረዳቸው ገልጸውልናል።

በኢትዮጵያ ሙሉ ወንጌላማኞች ቤተክርስቲያን የሰሜን ምስራቅ ክልል የወልዲያ አጥቢያ ቤተክርስቲያን የመጋቢ ሹመት ተካሄደ። እሁድ ሰኔ 1 2017 ዓ.ም በተካሄደው የሹመት ስነ ስርዓት ላይ መጋቢ ዳኛቸው ዘውዱ ከቤተእምነቱ በመወከል በመገኘት የእግዚአብሔርን ቃል አካፍለዋል። የክልሉ ፕሬዝዳንት የሆኑት መጋቢ ቴዎድሮስ ጌታቸው የሽማግሌዎችን ሹመት ከመጋቢ ዳኛቸው ዘውዱ ጋር በመሆን የመጋቢ ጃቤስ ንጉስ የሹመት ስነ ስርዓትን አስፈጽመዋል። ጌታን መልካም ጊዜ እንደሰጣቸው ለዝግጅት ክፍላችን ገልጸዋል።

የወጣቶች የአንድነት ጊዜ ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የሚገኙ ወጣቶች የጋራ የአንድነት መርሃ ግብር ተደረገ። ሰኔ 8 2017 ዓ ም በኮየ ፈጭ አካባቢ የሚገኙ አምስት አጥቢያ ቤተ ክርስቲያናትና አንድ አዳጊ ቤተ ክርስቲያን ወጣቶች አገልግሎት በጋራ በመሆን የትውውቅ ጸጋኔ መከፋፈልና የአንድነት ፕሮግራም ተደርገዋል። በፕሮግራሙ ላይ ከኮየ ወዴሳ አጥቢያ ከኮየ አጥቢያ ከኮየ ፈጭ አጥቢያ ከኮየ 18 ይላል

ላ ፈርዳ አጥቢያ ና ከኮየ ፈንታ ዳጊ ቤተ ክርስቲያን ከ300 በላይ ወጣቶች ተገኝተዋል። የአንድነት ፕሮግራም መሪ ቃል ፈዋሹ ቁስለኛ በሚል የተዘጋጀ ሲሆን ዝማሪዎች፣ ግጥሞች ቀርቦ የእግዚአብሔር ቃል አንደኛ ጴጥሮስ ምዕራፍ 2 ከቁጥር 24 እስከ 25 ላይ ተሰብቋል። በመጨረሻም ለፕሮግራሙ መሳካት አስተዋጽኦ ያደረጉትን የክልሉ ፕሬዚዳንት መጋቢ ፋሲል ተክሉን የክልሉን የወጣት አገልግሎት መሪ የሆኑትን መጋቢ ኤልያስ አየል ና ወጣቶቻቸውን የላኩትን የአጥቢያ መሪዎች የማምለኪያ ስፍራ ለአገልግሎት የፈቀዱትን የኮ

የፈጪ አጥቢያ መሪዎችን በማመስገን እና በመጸለይ ተጠናቋል። የፕሮግራሙ አስተባባሪ ከሆነው የደቡብ ምስራቅ አዲስ አበባና አካባቢው ክልል የወጣቶች አገልግሎት የተገኘው መረጃ እንደሚያስረዳው አገልግሎቱ በስፋት ከሚንቀሳቀስባቸው አገልግሎቶች አንዱ ሲሆን በቀጣይም በሌሎች ክላስተሮች ተመሳሳይ ፕሮግራም እንደሚካሄዱ ተገልጸዋል።

በሰላም ግንባታና ግጭት አፈታት ላይ ስልጠና ተሰጠ። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የልማት ኮሚሽን ከጂ ስራ ጋር በመተባበር ከተለያዩ ቤተ እምነቶችና ከሚመለከታቸው ሴክተር መስሪያ ቤት የተውጣጡ ሰላሳ ወጣቶችን አድቮኬሲ በሚል ርዕስ ሰኔ 10 2017 ዓም እና ለ22 የእምነት አባቶች የግንኙነት ቅድመ መከላከል በሚል ርዕስ ስልጠና በዶሽ ኢንተርናሽናል ሆቴል ተካሂደዋል። ለኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ልማት ኮሚሽን የሰላም ፕሮጀክት አስተባባሪ በሆኑት አቶ ስለሺ መርጋ

ና የአዳማ ከተማ ልማት ኮሚሽን ስራ አስኪያጅ አቶ ዮቡብሸት ስልጠናው ተሰጥቷል። ተሳታፊዎቹ በስልጠናው ላይ አዎንታዊ አስተያየቶችን በመስጠት በማህበረሰባቸው ውስጥ ያለውን አግባብነትና ተግባራዊነት አጉልተው አሳይተዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ልማት ኮሚሽን ላለፉት ሶስት ዓመታት ከሰላም ሚኒስቴር ጋር በመፈራረም በተለያዩ የሃይማኖት ተቋማት መካከል በሰላም አብሮ የመኖርና የመግባባትን ለማስፈን በርካታ ስልጠናዎችን በግጭት አፈታትና ሰላም ግንባታ ላይ በሁሉም ክልሎች

እየሰራች እንደምትገኝ ይታወቃል።

ጸሎት መረዳትና መለማመድ በሚል ርዕስ ስልጠና ተሰጠ። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በደቡብ ምዕራብ አዲስ አበባና አካባቢው ክልል ለጸሎት አገልጋዮች ስልጠና ተሰጥተዋል። ቅዳሜ ሰኔ 7 2017 ዓ ም በክልሉ ጽሕፈት ቤት በተካሄደው የጸሎት አገልጋዮች ስልጠና ላይ ከ46 አጥቢያዎች የተወጣጡ አገልጋዮች ተገኝተዋል። የክልሉ ፕሬዝዳንት መጋቢያ አእምሮ መልካሙ የመክፈቻ ንግግር በማድረግ የጸሎት አገልግሎት በየአጥቢያው እንዲጠናከር መልዕክት አስተላልፈዋል። በመጋቢ አፈወርቅ ብርሃኔ ጸሎት መረዳት እና መለማመድ

በሚል ርዕስ ስልጠና የተሰጠ ሲሆን የጸሎት አገልጋዮች ጌታ መልካም ጊዜ እንደሰጣቸው በመግለጽ በአጥቢያቸው ሄደው የለውጥ ባላደራ እንደሚሆኑ ለዝግጅት ክፍላችን ገልጸዋል።

ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን የሰዓቱን የያዝናቸው መረጃዎች ይህንን ይመስሉ ነበረ። ስለተከታተላችሁን እናመሰግናለን። ሶሻል ሚዲያዎቻችንን ፎሎ፣ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትከታተሉን በጌታ ፍቅር እንጠይቃለን።